በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የሰጠን የሰጣችሁ እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ እዳ የከፈለለት የዳን ህዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክ እስከ ዘላለም ክብር ምስጋና ለእርሱ ይሁን። እግዚአብሔር ልጆች እንግዲህ ዛሬ ማታ ቅዳሜ፣ ዛሬ ትዌኒ ናይን ነው ማርች። ዛሬና ነገ ማታ ከሁለት ሰዓት ጀምሮ እስኪነጋ ድረስ ለጥንታይቷ ወልጊዴ ድብረ ሲሆን ሁላችንን አገልጋዮችን ላሳደገች ላፈራች ዛሬ ለምትመገቡት ለዚህ ቅዱስ ቃል ብንጮና ላገለገለችን ቤተክርስቲያን ማሰሪያ ፈንድራይዚንግ እና የትምህርት የመዝሙር ምራ ግብር ከማታ ሁለት ሰዓት ጀምሮ እስከ ምሽቱ ድረስ እናስተላልፋለን። ከዘጠኝ በላይ ቲክቶክ ቻናሎች በአጋፔ ና ዞርቶዶክስ ከገሪዛን ዩቲዩብ ቻናል ቀጥታ ስርጭት እንገባለን። ገብታችሁ እንድትሳተፉ ገንዘባችሁ ለእግዚአብሔር ቤት መስታወት መግዣ አምፖል መግዣ፣ ቀለም መግዣ እንዲሆን ሕያው ምስክር እንድታቆሙ የማይጠፋ መዝገብ እንድታስቀምጡ ልጆቻችሁ የልጆቻችሁን ቤት እንድትሰሩ። መቼም የእግዚአብሔር ቤት የሚያገለግል የልጆቹን ቤት ነው የሚያገለግለው። እግዚአብሔር ቃል ጻድቅ ሲራብ ዘሩም እህል ሲለምን አላየሁም ይላልና እንድትመጡ አደራ እጋብዛለሁ። እግዚአብሔር እናንተን ዘራችሁን ትውልዳችሁን ሁሉ ይባርክ። ማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ጌታ ኢየሱስ ክርስቶስ ሊጸልይ ወደ ጌቴሰማኒ መሄዱን ይነግረናል። በዚያም ጊዜ ኢየሱስ ከእሱ ጋር ጌቴሰማኒ ወደምትባል ስፍራ ከእነሱ ጋር ወጣ። ወዲያውም ሄጄ ተጸልይ ሳለ እዚህ ጠብቁኝ አላቸው። ጴጥሮስም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝ ጀንበር፣ ነፍሴ እስከ ሞት ድረስ እጅግ አዘነች በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት ልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱ መጣ ተኝተውም አገኛቸውና ጴጥሮስን፣ እንዲሁ ከኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ተክታችሁ ጸልዩ አለ። እንግዲህ ይህ አስገራሚ ታሪክ ነው። በጣም ብዙ ጊዜም ተሰምቷላችሁ በወንጌል ቃል እንሰማዋለን። እዚህ ውስጥ በዋናነት ስምኦን ጴጥሮስ አለ። የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ከሚባሉት ዋናው አፈጉባኤው እሱ ነው። ጌታን እንደሚወደው እና ደግሞ ከእሱ ጋር እስከ መስቀል ሞት ድረስ መሄድ እንደሚፈልግ ከሌሎቹ ይልቅ የተሻለ ፍቅር ለክርስቶስ እንዳለው ራሱን ከሌሎቹ ጋር አነጻጽሮ አወዳድሮ በአደባባይ የተናገረ ሰው ነው። በእርግጥ ሲሞን ጴጥሮስ ጌታን እንደሚወደው ምንም ጥርጥር የለም። በዋነኛውም ዘመን ለክርስቶስ ሲል በሮማ አደባባይ በመስቀል ላይ ወደታች እንደ ጌታ ያልሰቀልም ብሎ ወደ ታችን የተሰቀለው ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው ገድለውታል። በዚህ ልክ ጌታን የሚወድ እውነቱን በፍቅር የተናገረው ቃል ነው ግን ፍቅር ብቻ እውቀት ብቻ ሰውን የክርስቶስ ወዳጅ ሊያደርገው ይችላሉ ወይ? ብቻውን ስጋና ደም ብቻ ጌታን ቢወድ መንፈስ ባይበረታ ሰውን እንዴት የእግዚአብሔር ወዳጅ ሆኖ ሊቀጥል ይችላል? ዛሬ እሱን ነው እንድናቅ እግዚአብሔር የፈለገው። በሁላችንም ስለ ቤተክርስቲያን፣ ስለ ክርስቶስ፣ ስለ እግዚአብሔር መንግስት ስናስብ ልዩ ፍቅር ነው ያለን። ገንዘብ ስጡ ብንባል እንሰጣለን። አንዳንዶቻችን ጊዜያችንን እንሰጣለን። የእግዚአብሔርን አገልጋዮች እናገለግላለን፣ መግባለን፣ ቤተክርስቲያንን በገንዘባችን እንረዳለን። ኑ ስንባል ፈጥነን እንገኛለን። ግን መንፈሳችን በዛ ልክ ብርቱ ነው ወይ? ብርቱ ነው ወይ? መንፈሳችን በዛ ልክ ተሰውቶ ነው የምናገለግለው? የሚሰዋ ነገር አለ እኛ ውስጥ ለእግዚአብሔር ተቃጥሎ የሚቀርብ ነገር አለ። ምን ማለት ነው? ለምሳሌ የአሚናዳብን ሰረገላ የሚጎትቱ የነበሩ ጥጆች የተሸከሙት የእግዚአብሔርን ታቦት ነበር። ታቦቲቱን ወደ አቤዳራ ቤት ካደረሱ በኋላ ጥጃዎቹ ተሰውለት ይላል እግዚአብሔር። ታቦት ተሸክመው ከፍልስጤማውያን መንደር መጥተው እንደገና ደግሞ ማረፍ በሚገባቸው ሰዓት በሰዓት ተቃጥሎ ተሰው ይላል አገልግለዋል። ታቦቱን በመሸከም የታቦቱን ሰረገላ በመጎተት ግን ደግሞ ተሰውተዋል። ለእግዚአብሔር የሚቃጠሉ ሆነዋል። የሚነዱ ሆነዋል። እግዚአብሔርን የምንወደው፣ ክርስቶስን የምንወደው፣ ኢየሱስን የምንወድ ሰዎች እየተቃጠልን ነው የምንወደው ወይስ በቃ መውደድ አላል? በቃ ወደዋለሁ ወደዋለሁ ብለን ነው የምንወደው? ትዳር እንኳን ወደዋለ ወደዋለ ወድሻለሁ ተብሎ አይመራም ዝም ብሎ ከአንገት በላይ የሆነ በቃ ወድሻለሁ በቃ ሚስቴን እሺ ምንድን ነው አስር ጊዜ ትወደኛለህ የምትይኝ እንግዲህ ህያው ፍቅር የሚታይ ፍቅር የሚሰማ የሚደመጥ ፍቅር ትንሽ መስዋዕትነት ይፈልጋል ድርጊት ይፈልጋል ይህንን ነገር ነው ለምሳሌ በፍቅራችን ሕይወት በትዳራችን ሕይወት እንኳን የምንፈልገው እግዚአብሔርን ስናመልክ ጌታችንን እንወዳለን። ሲሞን ጴጥሮስ ጌታን እንደሚወድ ምንም ጥርጥር የለም፣ ይወደዋል፣ ያውቃል። የክርስቶስ ፍቅር በልቡም እንዳለ ያውቃል። ግን መውደድ መውና ማወቅ ብቻ ግን ለአንድ መንፈሳዊ ሰው ክርስቶስን ወዶ ለመጽናት በቂ ነው ወይ? አሁን ሁለት ሰዎችን በጌተሰማኒ ጫካ ውስጥ እናያቸዋለን። አንደኛው የክብር ጌታ ኢየሱስ ክርስቶስ ያው ሰው ስለሆነ ነው ሰው ያልኩት። እኛ ጌታ ንጉሳችን በጌቴሰማኒ በአትክልቱ ስፍራ እየጸለየ ነበር። የሚጸለየው ደግሞ ከልቡ ነበር ከልቡ ነበር። እያዘነ ነበር የሚጸልየው በፊቱ ያለው መስቀል እያሰበን ይጸልየው። ዘወር ሲል ግን ስሞን ጴጥሮስ ተኝቷል። አሁን ይወላችሁ ፍቅር ምንተኛበት ነው ወይ መውደድ ምንተኛበት ነው ወይ አምልኮ እየተኛን ነው ወይ አምልኮ የሚሆነው እኔ እነዚህ ሁሉ ቢክዱ አመልካለው አምንለው ወድሃለው ሞት እንኳን ቢገባኝ ሞት አለው ብሏል ሲሞን ጴጥሮስ በዚያ ልክ በተናገረው ልክ ግን የተሰጠ አፍቃሪ አይመስልም ምክንያቱም ያንን እንዲያደግ እንዲያገኝ የመንፈስ ቅዱስ ጽናትን እንዲቀበል ይጸለይ አይደለም? እየተኛ ነው። ተኝቶ ነው የሚያደርገው፣ ተኝቶ ነው የሚኖረው፣ አይጸልይም። ስለዚህ ጌታም መስቀል ፊት ቆመ፣ ሲሞን ጴጥሮስም መስቀሉ ፊት ቆመ፣ በራሱ መስቀል ፊት። የጌታ መስቀል መስቀል ላይ መሰቀል ነው። የሲሞን ጴጥሮስ መስቀል ደግሞ በቀያፋ ገረዶች ፊት መከሰስ ነው። ሁለቱም ከባድ ፈተና ገጥሟቸዋል። በዛው ሌሊት የጸለየው ጌታ መስቀሉ ፊት በድል ተወጥቶ መጥቷል። ሞቶ ሞትን ድራጉ ተነስቶ መጥቷል። ያልጸለየው ጴጥሮስ ምንም ጌታን እንኳ ቢወድ፣ ጌታን ግን ክዶ ተሸንፎ ነው የመጣው። ስለዚህ በፍቅርም በአገልግሎትም በአምልኮትም ውስጥ ትልቁ ነገር ጸሎት በሆኑ እንታያለን። ሰው ካልጸለየ ይወላችሁ ጥሩ አፍቃሪ መሆን አይችልም። አንደኛ ጌታችንን፣ ንጉሳችንን፣ አሳዳሪያችንን፣ አኗሪያችንን በጽናት ማምለክ አይችልም ሰው ካልጸለየ። ምክንያቱም የዚህ ዓለም ገዢ የሰውን ልጅ ልብ ከእግዚአብሔር የመነጠል ተልዕኮ ይዞ ነው የሚሰራው። የማይጸልይ ሰው ደግሞ ፈተና ውስጥ ይገባል። እንዳትፈተኑ ተታችሁ ጸልዩ ካለ ፈተናውን እንድታሸንፉ ማለት ሁሉ የማይጸልይ ሰው ተኝቶ የሚኖር ሰው ተኝቶ ጌታን የሚወድ ለክርስቶስ የሚቀና ለቤተክርስቲያን የሚቀና ግን የተኛ ብዙ የማይጸልይ ክርስቲያን በቀላሉ ለፈተና የተጋለጠ ነው ማለት ነው። ያው ያመነውን ጌታ አላቀውም ለማለት የተጋለጠ ነው። ስለዚህ የስምዖን ጴጥሮስ ድካም የስምዖን ጴጥሮስና የጓደኞቹ እንቅልፍ ያመጣበትን ፈተና መቋቋም እንዳይችል አድርጎታል። ስጋና ደም ብቻ እግዚአብሔርን ሊያመልክ አይችልም። ስጋ የስጋን ነገር ያስባል ይላል እግዚአብሔር ቃል፣ መንፈስ ደግሞ የመንፈስን ነገር ያስባል። አሁን እኛ የምንማረው መንፈሳዊ ትምህርት ነው። በስጋ ሰው ከሰራ ይደክመዋል፣ ይተኛል። ደግሞ ይነሳል፣ ይነቃቃል፣ ሻወር ይወስዳል፣ ጥሩ ቁርስ ይመገባል፣ ስፖርት ይሰራል፣ ከዛ ስራ ይሄዳል። ጥሩ ቀን ውሎ ይመጣል ይመጣል። ይህ ሥጋ ህግ የመንፈስ ህግ ግን ሌላ ነው። የመንፈስ ህግ ግን ይወላቸው የመንፈስ ህግ ምን እንደሚታውቃላችሁ ታቃላችሁ። ሌሊት ማለዳ የምትወጣው ፀሐይ የእኛ ፀሐይ አይደለች። የእኛ ፀሐይ ክርስቶስ ነው። ስለዚህ ሰው ፀሐዩ ላይ ፀሐይ እንዲወጣለት ቀኑ ላይ ቀን እንዲወጣ ወደ ህያው እግዚአብሔር መስኮቶችን መክፈት አለበት። ኃይልን መቀበል አለበት። የመንፈስ ህግህን ነው የሚለው ፈቃዱን መጠየቅ አለበት። ሰው ውሳኔ ሁሉ ቅዱስ አይደለም፣ ውሳኔ ሁሉ ጥሩ አይደለም። በጣም ብዙ አደገኛ ውሳኔዎችን በስሜት ይወስናል ሰው። ስለዚህ እግዚአብሔር እጁን እንዲይዘው አደራ ማለት አለበት። የልቡን ችኩልነት እንዲገራ አደራ ማለት አለበት። ፈቃድህ በሰማይ እንደሆነች በህይወቴ፣ ዛሬ፣ በውሎዬ፣ በስራዬ፣ በመውጣት በመግባቴ ትሁን ማለት አለበት። ህይወቱን ለእሱ መስጠት አለበት። በቅርብ ጊዜ የወጣ የእንስሳ መዝሙር የሰማችሁት አለ። ውቅያኖሱ ትልቅ፣ ጀልባዬ ግን ትንሽ ናት። መቅዘፊያውን ለአንተ ካልሰጠው እሰጥማለሁ፣ አውሎ ነፋስ ያሰጥመኛል። ሰው እንዲህ ነው፣ በትንሽ ጀልባ ላይ የሚቀዝፍ በትልቅ ውቅያኖስ ላይ የሚቀዝፍ ማለት ነው እውነተኛው ካፒቴን ከሌለ በሜዲትራንያን ባህር ሲሄዱ እንደሚሰጥሙ ስደተኞች ይሆናል ማለት ነው። ስለዚህ ጠዋት ተነስቶ መጸለይ፣ ማታ ሲተኙ አመስግኖ መተኛት፣ ህይወትን ለጌታችን አደራ መስጠት ለመኖር እጅግ አስፈላጊ ነገር፣ አምልኮንም ሕያውና በደንብ ጥሩ ያደርጋል። ይገርማችኋል፣ ሰሞኑን አንድ አገልግሎት ነበረኝና ቤተክርስቲያን ተቀምጬ ያው እየተከታተልኩ ነው። ደምረት ላይ ሌላ አንድ አገልጋይ መጣና አጠገቤ ተቀመጠ። እና ትንሽ አርፍዶ ነው የመጣው። አጠገቤ ተቀምጦ ያወራኛል እና ምን አለኝ? ይገርምሃል አለኝ። አፈርኩኝ አለ። ለምን አልኩት። ገብቼ ጌታ እህል አልነካሁትም አለ። ምን ማለት ነው አልኩት። ስንጸልይ ስለሰረፈደብኝ ዝም ብዬ አባታችን የራሱ የሚለውን ቃሉን ራሱ በደንብ ሳላሽ ትሳል ያለው ግን ምን እንዳልኩኝ ሳይገባኝ ነው ወደዚህ የመጣሁት ወደ ወደ ምዕለቱ ስለረፈደብኝ እና ይሄ ልጅ ተሰማው። ማለት እንደዛው ነው በመቀመጡ ተሰማው። በቃ ዝም ብሎ ስጋ ብቻ መቶ የተቀመጠ አርጎ ራሱን ቆጠረ። ትክክል ነው፣ በቃ ገባን፣ ተቀላቀለን፣ ቁጭ ያለን። ልክ አይደለም እንደሱ፣ ልክ እንደዛች ደም እንደሚፈሳት ሴት የልብሱን ጨርቅ ነክተን ኃይሉ እስኪወጣ ድረስ እንዲሰማ ነው ያስፈልጋል። እግዚአብሔር ቤት ገብተን ቤተክርስቲያን ገብተን ነክተን ነው መውጣት አለብን። ትንሽም ደቂቃ ይሁን ብዙ ደቂቃ ጸልን ጸሎታችን ጌታችንን እንደነካ ሊደግረን ይገባል። እሱ ጋር መድረሱን ህሊናችን መሰክርልን ይገባል። ህሊና ሁልጊዜ የእውነት መሰክር ነው። ለብለብለብለብ አርገኑ ጸሎቱን ብንቀመጥ እንደሱ አይደለም፣ እኛ ማሽን አይደለም እኛ ሰዎች ነን፣ ህይወት ያለን ክብር ያለን ፍቃድ ያለን የከበርን ሰዎች ነን። ስለዚህ እንደ ሰው መጸለያ ያለብን። እዚህ የቱርክ አካባቢ ቱርክ ሀገር እስታንቡል አካባቢ አንድ ያየሁት እንትን ላይ ባዶ ነው መስጊዱ አለሁ አክበር ብለው ድምፃቸውን ያሰማሉ። ሰው የለውም። ለምንድን ነው እንዴት ነው? ነው የሚለው ብቻውን ነው ውስጥ ያለው ሰው የሚያስመልከው ስለው ምን አለኝ ሰው የለም። ሰው እኮ አለኝ ድምፅ የሚያሰማው እኮ አለ አክበር የሚለው እኮ ቴፕ ነው አለኝ። ስለዚህ ሰውየው የለም፣ ቤተክርስቲያኑ ሰውየው የለም። ቆመን አለን፣ እንጸልይ ግን የለንም። ጓደኛዬዋን አጠገብ የተቀመጠው ልጅ ይህንን ነገር ቆሜ ጸልይ ያሰግጃሉ፣ ግን አልነበርኩም። መድረክ ላይ ነበርኩ ረፍጆብኝ ነበር ብዬ እያሰብኩ ነው የጸለይሁት። ስለዚህ ሳላገኘው ነው የመጣሁት አለ ጌታ። እኛ ማሽን ቴፕ ነን፣ ባዶ ሲዲ ነን፣ ዝም ብለን የምንጮህ ነን አይደለም ቁም ነገር በጣም ብዙ ቁም ነገር አለ፣ ጌታችን ጋር የምንነጋገርበት ብዙ ምስጋና አለን ለጌታችን የምንሰጠው ብዙ ፍቅር አለን ፍቅራችን የምንገልጽለት የምንመሰጥበት ብዙ ጉዳይ አለን። ስለዚህ ያልጸለየውና የተኛው ሲሞን ጴጥሮስ የደረሰበትን አደጋ አይታችኋል። መጸለይ ደግሞ ምን ያህል ድል አድራጊ እንደሚያደርግ ጌታችን አስተምሮናል። ሁልጊዜም ቢሆን ስለ እግዚአብሔር ማወቅ ቤተክርስቲያንን ማወቅ መንፈሳዊ ነገር ማወቅ ጥሩ ነው ብለን እናስባለን አይደል? ግን ማወቅ ብቻ ጥሩ አይደለም። መኖር ያስፈልጋል። መጸለይ ያስፈልጋል። እግዚአብሔርን በእውነት መንካት ያስፈልጋል። ማምለክ ያስፈልጋል። እንግዲህ ሌላ ተስፋ ካለን አላውቅም። ተስፋ እግዚአብሔር ነው የምንል ሰዎች ግን በእግዚአብሔርና በእኛ መካከል ባለው ግንኙነት ላይ ሁልጊዜ ትጉም መሆን አለብን። ምክንያቱም የዘላለም ሕይወታችን ነው እሱ ከዚህ በኋላ እኮ እኛ ወደ ዘላለም መንግሥት እየፈለስን ይሄድን ነው አርባ ዓመት የሆነን፣ ሰላሳ ይሆነን፣ ሀምሳ ይኖረ፣ ስልሳ ይሆነን በቃ ወደዛኛው አዲሱ ዓለም ልንወለድ ልንገባ ነው። ስለዚህ ወደዛ ትልቅ ዓለም ለመግባት መንገድ ላይ ስለሆንን በደንብ አርገን ልንዘጋጅ ይገባል፣ ለዛ ህይወት። አንድ ሰሞን ይገርማችኋል፣ ከድካሜ ደንገራችሁና፣ አንድ ሰሞን ሰማያዊ ነገር ከልቤ ልም ብሎ ጠፋ። የት እንደሄድ አላቅም። ምንም ሰማያዊ ነገር አይታሰበኝም። ስለ እግዚአብሔር መንግሥት ሳስብ ምንም ስሜት የሚሰጥ ነገር በውስጥ የጠፋ ማለት እና እየቆየው እየቆየው ይሰማን ጀመሪያ ነገር መኖረው ለዚህ ዓለም በቃ እንጀራ እየበላን ተኝተን ወይ መድረክ ላይ እየዘመርን ወይም እየተናገርን ይሄ መኖር አይደለም። ጌታ ሆይ ልክ አይደለሁም፣ ታምሜያለሁ። እንደገና በዚህ ጉዳይ ላይ ጸሎት መጸለይ ጀመርኩ። ለምንድነው ልቤ ሰማያዊ ሀሳብ ማሰብ ያቃተው? ለምንድን ነው ከሰማይ በላይ ያለው ማላየው? ለምን ይህ ትልቅ ጉድለት ነው። ትልቅ ጉድለት ነው። ግን ብዙዎቻችን ጉድለት እንደሆነ እናውቅ። የሆነ ጉድለቶቻችንን ስናያቸው ቶሎ ብለን ወደ ሰማይ እጆቻችንን ማንሳት ይገባል። እግዚአብሔር ይመስገን የሰማሉን። በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ፣ በክፉ ይጠብቃችሁ። ይህንን ትምህርት ኮሜንት አድርጎ ላይ ካጋር ስትወጡ ሰዎች እንዲሰሙት ያደርጋል። ዩትብ የማታውን የዛሬ ማታውን ፕሮግራም ዛሬ ማርች ወይ ሰርቲ ወይም መጋቢት 21 ነው ከማታው